ለላህ ወእና ኢለህ ምራጃን በሳውዲ አረቢያ አርባ ሁለት ዜጎች መሞታቸውን ታውቀዋል። ኡምራ የሚያደርጉ ሁጃጆች ከመካ ወደ መዲና ሲጓዙ በአሰቃቂ የትራፊክ አደጋ ህይወታቸውን አተዋል። ይህን አሳዛኝ ክስተት የተከሰተው ትናንት እሁድ በኢትዮጵያ ሰዓት አቆጣጠር ከሌሊቱ 7 ሰዓት ተኩል ለሰኞ አጥቢያ ነው ለ17 ለ17 ኖቨምበር 2025 በግምት አንድ ሰዓት ተኩል ኤኤም ብዙዎቹ የህንድ ዜጎች ናቸው። ጂዳ የሚገኙ የህንድ ቆንስላ የተጎጂዎችን ማንነትና የሚያስፈልገውን ትብብር ከሚመለከተው አካል ጋር እየተነጋገረ መሆኑን አሳውቀዋል። የህንድ ጠቅላይ ሚኒስተር በሁኔታው መደንገጡን እና ማዘኑን ማዘናቸውን ገልጸዋል። አላህ ጀነት አልፍርዶስን ይወፍቃቸው። ለቤተሰቦች አላ ሰብሪ ይስጣቸው። ህዳር 8 ሶስተኛ ወር 2018 ታጠቅ ሚዲያ ነኝ። እጅግ ልብ የሚሰብር ዜና። በመካ ወደ መዲና አውራ ጎዳና ላይ በደረሰው አሰቃቂ አደጋ የ42 ሰዎች ኡምራ ተጓዦች ህይወት አለፈ። ሌሊት ኡምራ ተጓዦች የጫነው አውቶቢስ ከነዳጅ ከነዳጅ ጫኒ ታንከር ጋር በመጋጨት በተንከሩ ውስጥ ባለው ነዳጅ ምክንያት አውቶቡሱ በእሳት ሙሉ በሙሉ ተቃጥለዋል። አደጋውን የደረሰው ከመዲና 160 ኪሎ ሜትር ርቀት ላይ በምትገኘው ሙፍረሃት አቅራቢያ ነው። በአደጋው ጊዜ አብዛኛው መንገደኞች እንቅልፍ ተኝቶ ስለነበረ ከሞት መትረፍ አልቻሉም። በአውቶፒት ውስጥ ከነበሩ ሰዎች ሁሉ አንድ ሰው ብቻ በህይወት ተረፈዋል። ጉዳቱም ከባድ መሆኑን ጉዳቱም ከባድ መሆኑ ተገልጸዋል በሟቾቹ መካከል በማቾቹ መካከል 11 ሴቶችና 10 ህጻናት ሊኖሩ እንደሚችል እየተዘገበ ነው። ሆኖም የመጨረሻ የማንነት ማረጋገጫ በፎረንክሲክ ምርመራ እስኪረጋገጥ ድረስ አይታወቅም። ይሄ የከፋ አደጋ ተከትሎ በስፍራው የደረሱ የማዳን ቡድኖች ባዩት አስደንጋጭ ሁኔታ ልባቸው እንደተሰበረ ገልጸዋል። የሳውዲ ሲቪል ሲቪል ዲፎንስ እና የቀይ ጨረቃ የባለስልጣን የሬሳ ማንሳት ስራ እንዲከናወን መንገዱ ለብዙ ሰዓት ተዘግቶ ነበረ። ለቤተሰቦቻቸው አላህ መጽናናትን ይስጥና፣ ኢና ሊላሂ ወኢና ኢለይሂ ራጅዑን አ እኛ ያለንን ወደ አላህ ተመላሾች ነን። ያው እንግዲህ ያላም ቤት በመፈለግ ሳለ ህይወታቸው አልፏል ማለት ነው። አሰላሙ አሌይኩም ረህመቱላሂ በረካቱ። እንደው ክርስቲያን ጉንቼ ሰላም ሰላም ብያለው። ዛሬ በጣም የሚያሳዝነና ያው በየአለሙ ላይ የምታዩት ነገር በጣም ልብ የሚሰብር የሰው ልጅ በቃ አርጅቶ መሞት ቀርቷል። እና በቃ በ ትንንሽ አደጋዎች ምናምን ህይወታቸው አለፈ ምናምን ስትሉ ነው የምትሰሙት። ያው ወርም እንኳን አልሆነም፣ ወደ ሳውዲ ከሳውዲ ወደ የመን ሲጓዝ የነበረው ባስ እሱም እንደዚህ በእሳት ጋይቶ ባልታወቀ ነገር ወደ ስንት ሰዎች ናቸው ነበር የዛን የሞቱት? ሰላሳ አምስት እንደውም ኦልሞስት አርባ አምስት ሰላሳ አምስት እያሉ ነው የተወሰኑ ሰዎች የቀሩት ራሱ በጣም እነሱም ከባድ አደጋ ነው የደረሰባቸው። የተረፉት አስራ ምናምኖቹ ተብሏል። እና ዛሬ ደግሞ እንዳለ አርባ ሁለት ሰው አስባችሁታል። አላህ ጀነተል ፍርዱስን ይወፍቃቸው። አላህ የሸሂድነትን ሚንዳ ይስጣቸው። እና በጣም ከባድ ነው። ወላ ላዚም አላህ ማለት ሁሉም ሰው ይሞታል። ነገር ግን ደግሞ እንደዚህ ድንገተኛ ሞት ምናምን ሲሆን በድንገት ምናምን ሲሆን ያው ሁላችንም ዋሽ ነን። ግን በድንገት በቃ የሆነ ነገር ብቻ አላህ ስብሃነሁ ወተዓላ ምንድን ነው የሚያሳየው፣ ሁላችንም ባለን በቃ ዛሬ እንሞት ነገ ያን እንሞት አናውቅም። እና ሁላችንም ወደ አላህ ቅርብ ቅርብ መሆን ያን ነው ያለብን። ለምን በዚህን ዘመን በቃ ወይኔ፣ አሁን ላይ ወጣት ነኝ የፈለግኩትን ነገር ሰርቼ ትንሽ በቃ እድሜ ወደ ላይ ከፍ እያለ ሲመጣ ተዋለው እንደዚህ አይነት ነገር አልሰራም ምናምን ምናምን የምትሉ ሰዎች፣ እኛ ዛሬን ዛ አደለም ከአንድ ሰዓት ምን ከዚ ከአንድ ደቂቃ በኋላ እኔ ምን እንደመሆን አላቅም። የነገውን የማታውን ማምሸቴን እሱ ነው የሚያውቀው። ና በተቻለን አቅም በቃ ከአላህ አንራቅ። በተለይ ሰውን አንበድል አንበዳደል። ምድር በእውነት በጣም ነው የሚያስፈራው፣ ያለበት ሁኔታ በጣም ነው የሚያስፈራው፣ በጣም ነው። ድንገተኛ ሞት መብዛቱ የቀያማ ምልክት ነው፣ ከቀያማ ምልክቶች አንዱ ነው። በአሁኑ ሰዓት በቃ ሟች ለምን ሞተ፣ ገዳይ ደግሞ ለምን ገደል፣ በማያውቀው ሁኔታ በቃ ሲገዳደሉ ሲሞቱ ነው የምታዩት ደግሞም በቃ ድንገተኛ ሞት ወጣቱ ወጣቱ ይሄ በቃ የቅያማ ከቅያማ ምልክቶች አንዱ ነው። በቃ ወጣቱ የሚረግፍበት በቃ ሰው በየቦታው የሚሞትበት ሰው በየቦታው እንትን ጦርነት ነው በየቦታው ሀገር በቃ ሰላም የለም። በነገራችን ለኢትዮጵያ ብቻ አይደለም እንደምታዩት ማለት ነው። በቃ በየአለሚቱ ሰላም የለም እና በተቻለ መጠን የሰው ሀቅ አይኖርብን፣ እንደው ሰውን አንበድል፣ አንበዳድል እንደው እችን አትድል ግን ሰው እኛ። አይ አሁን ላይ ድንገተኛ ሞትን እዛም እዚህ ምናምን በቃ ሞትን ተለማምደኗል መሰለኝና ልባችን ራሱ መደንገጥ አቁሟል። በቃ ሰው ከሞት ካልተማረ ከምን ይማራል? እንደ ሞት እኮ ትልቅ ትምህርት ቤት እኮ ነው በቃ ላለው ሰው በህይወት ማለት ነው እና ዛሬ እንሙት ነጊያ ንሙት በማናቀው በዘር በሃይማኖት በምን እንባላለን? እቺ ምድር እኮ ምንም ያችስ ስንባላ ነበት የነበረው ዘራችን፣ እውቅናችን፣ ዝናችን፣ መልካችን፣ ምናችን ከኛ ጋር አይደም። ስራችን፣ እምነታችን ያምንበት እንጂ ማለት ነው እና ለዚህ እባካችሁን እንደው ባላችሁት መጠን ወደ አላህ ቅርቡን ነው የምለው። በተረፈው ደግሞ አላህ ስብሓነ ወተአላ ወደሱ ቤት ያምሩ ያሉትን እንግዲህ ያው እኛ የአላህ ነን ወደ አላህም ተመላሾች ነንና እሱ በፈለገው እንደፈለገው ይወስደናል። አላህ ጀነትን ፍርዶስን ይወፍቃቸው፣ የሸሄድነትን ሚንዳ ይስጣቸው። አላህ ይራህማቸው፣ አላህ ጀነትን ፍርዶስን ይወፍቃቸው። ለቤተሰቦቻቸውም ደግሞ አላህ መጽናናትን እንዲሰጣቸው እምራቸውንም ያረቢ ይቀበላቸው። ነገሩ ምንኛ መታደል ነው። ኡምራ አድርጎ ምን ብሎ ማለት በቃ እነሱ አልሐምዱሊላ ብቻ አላህ ጀነት አልፈርዶስ ሰኞ ይወፍቃቸው። ያሳዝናል ግን በቃ አላደል እቺ ዓለም ከንቱ ወላሂ በቃ። ለዚህ ነው እኮ የምንባለው እኛ፣ ለዚህ አይደል ለዚህ አይደለም የምንለፋው። ሁሉም ሰው በቃ በ በራሱ መንገድ የሚለፋው ምንድን ነው በራሱ መንገድ የሚለፋው ለራ በቃ ለህይወቱ ለማቀየት ለሆዱ አደል እችው ናት በቃ ትለፋላችሁ ትለፋላችሁ ትለፋላችሁ አንድ ቀይ ውፋይ ሳትሉ እንደዚህ ደግሞ በቃ ሜዳ ላይ በቃ አለ አይደል፣ ያልታሰበ ሞት ሲሆን ደግሞ በጣም ነው የሚያሳዝነው። አላህ ስብሃነ ወተዓላ መጨረሻችንን ሁላችንም መጨረሻችንን ያሳምርልን፣ ያሳምርላችሁ። አላህ የነጌ ሰው ይበለን። አላህ ሁላችንም በተለይ በቃ አንዱ የልፋታችን ዋጋ ቆጥሮ እንደዚህ ምድር ላይ የአረቢው ፌብ ብለን የምንኖርበት ሀያት እስካለን ድረስ እሱን የምናመሰግንበት መሰገንበት እሱን ሀያት የምናመልክበት ሀያት ይስጠን ነው የምላችሁ። ወቶ ከመቅረቅ